ኢትዮጵያ ጣሊያንን ድል አድርጋ ነፃነቷን ካስከበረች ከ40 ዓመት በኋላ ጣሊያን ጦሯን አዘጋጅታ ዘመናዊ መሳሪያ ታጥቃ ዳግም ኢትዮጵያን ለመውራር ወደ ኢትዮጵያ ምድር መጣች። የኢትዮጵያ ጀግና አርበኞችም ነፃነቷን አስከብሮ ለማቆየት ብርቱ ተጋድሎ አደረጉ። ከአድዋ ከ40 ዓመት ቆጥሮ በአየር ቦምብ በሚተፉ የመርዝ ጭስ ጋዝ በሚተፉ እጅግ አውዳሚ በሆኑ መሳሪያዎች ታጅቦ በጣም በጭካኔ እየመጣ ህዝብን የሚፈጅበት ጊዜ ስለነበረ ኢትዮጵያ ደግሞ የተዘጋጀችበት ወቅት ስላልነበረ በዛ ሁኔታ ውስጥ ኢትዮጵያ ውስጥ እሳቸው ቢቆዩ ለህይወታቸው አደጋ ውስጥ ይወድቃል። በዛም ሁኔታ እሳቸው ቢያልፉ ደግሞ የኢትዮጵያ በጣሊያን የመገዛቱ፣ የጣሊያኖች በኢትዮጵያ ውስጥ የመቆየታቸው ሁኔታ በጣም ይጨምራል። የሀገሪቱ መከራ ይራዘማል የሚል ትንታኔ ተሰራና ስለዚህ የሚሻለው እሳቸው ወደ ውጭ ወጥተው ዲፕሎማሲያዊ ትግል እንዲያደርጉ ነው። የዘመናዊ ጦር የታጠቀው የጣሊያንን ጦር በቀላሉ ማሸነፍ ባለመቻሉ የወቅቱ ንጉሥ አጼ ኃይለሥላሴ በውጭ ሀገር ሆኖ መታገልና የሌሎችን ሀገራት ድጋፍ ማግኘት እንዳለባቸው ታመነ። በውሳኔው መሰረትም ወደ እንግሊዝ ሀገር አቀኑ። በሀገረ እንግሊዝ ሲደርሱ አቀባበል ካደረጉላቸው ሰዎች መካከል ታዋቂዋ የነፃነት ታጋይ ሰዓሊና፣ ጋዜጠኛ ሲልቪያ ፓንክረስት እና ልጇ ሪቻርድ ፓንክረስት ነበሩ። ሲልቪያ ፓንክረስት ቤተሰቦቿን፣ ጓደኞቿን እና ልጇን ሪቻርድ ፓንክረስት የዛን ጊዜ ዘጠኝ ዓመት እንደዚህ ልጅ ነው ይዛ ከእሳቸው ከባቡር ሲወርዱ ከተቀበሉ ሰዎች መካከል እሷ ናት በዋናነት ሪቻርድ ፓንክረስት አበባ ለጃንሆይ ሰጥቷቸዋል። በስደት የሄደ ንጉስን በመከራ የሄደን ንጉስ አቀባበል ያደረጉላቸው ከዛስ ንግግር አድርጋለች። ንግግሯ ምንድን ነው የሚለው? አገሮ ኢትዮጵያ በፋሽስት ተወራ አትቀርም፣ አብረን እንታገላለን እስከ መጨረሻው ብላ ንግግር አድርጋ፣ ከዚያም ከእሳቸው ጋር ሆና ስራዋን በሙሉ አቁማ የሙሉ ጊዜ የኢትዮጵያ አርበኝት ሆነች። ለሴቶች መብትና ነጻነት ከሚታገሉ ቤተሰቦች የተወለደችው ሲልቪያ ፓንክረስት ወደ ትግል የገባችው ገና በወጣትነት እድሜዋ ነበር። የተወለደችው እንግሊዝ ሀገር ማንቸስተር በሚባለው ከተማ ነው። አባቷ ጠበቃ ነበረ እና ለሴቶች መብት ይከራከር ነበረ። እንደውም እናቷ እና እህቷ ከእህቶቿ ጋር ሆና የሴቶች መብት በእንግሊዝ ሀገር የሴቶች መብት ንቅናቄ እና በዛን ወቅት እንግዲህ ሴቶች መምረጥ አይችሉም ነበረ እና አንድ ድርጅት አቋቁመው ለሴቶች መብት ይከራከሩ ነበረ። ገና በወጣትነት በእናትየው አመራር የሴቶች የምርጫ መብት ሰብርጌት እንቅስቃሴ ላይ መታሰርም ምንም መሰቃየትም የደረሰባት ግለሰብ ናት። ሰልፍ ይወጡና ፖሊሶቹ ይዟቸዋል፣ ያስሯቸዋል። ከዛ በኋላ እንደገና ይሄ አድማ ያደርጉና በግድ በቱቦ ምግብ እየከተቱ እንዳይሞቱ ይመግቧቸው ነበር በግዴታ እና ይሄ ራሱ የሲልቪያ ሳንባዋን ጎቶት ነበረ እና አንዳንዴ የትንፋሽ ችግር ነበረባት። ስለዚህ ከወጣትነቷ የዚህ የትግል ጉዳይ ከእሷ ብዙ ማራቀም የሴቶች የመምረጥ መብት ላይ መጀመሪያ እድሜያውን ጨረሰች። ከዛ ደግሞ በአይዲኦሎጂ ጉዳይ ከቤተሰብ ጋር መጣላት ነበረ። የኮሚኒስት አዝማሚያ በመያዝ በዛ ላይ ብዙ ጽፋለች። በዛንም ጊዜ ሁለተኛው የሶሻሊስት ወር ኮሚኒስት ስሜቷ አለ ማለት ነው። ሶስተኛ ደግሞ የጸረ ቅኝ ገዛት እንቅስቃሴ ታጋይ ተጋዳይ ናት ማለት ነው። እና እዚችን ሴትዮ ስንገልጻት ብዙ ዘርፍ አላት። በዓለም ላይ በጣም ታዋቂ ነበረች። ሲልቪያ ፓንክረስት የሴቶች መብት ተሟጋች ናት። አክቲቪስት ናት። ሰዓሊ ናት። ገጣሚ ናት። በጣም ታዋቂ ና በዘመኑ ይሄን እውቅናዋን ነው ወደ ኢትዮጵያ ያመጣቸው። ለኢትዮጵያ የቆመችው ስለዚህ ስራዎቿ ጋዜጠኛ ናት። በዛ ስራዋን አቁማ የኢትዮጵያ የሙሉ ጊዜ አርበኛው ልክ ጣሊያን ኢትዮጵያን መውረር ባሰበችበት ወቅት ብዙ ደብዳቤዎች ለእንግሊዝ የፖለቲካ ሰዎች፣ ለዓለም አቀፍ ጋዜጣዎች መጻፍ ጀመረች። ግን ብዙም ተሰሚነት አልነበረውም እና ይህንን ከማድረግ ይልቅ የራሴን ጋዜጣ ባቋቁም ይሻላል ብላ ነበር። ጣሊያን አዲስ አበባ የገባችበት ቀን ጋዜጣውን ጀመረች። የጋዜጣውን ስም ኒው ታይምስ አንድ ኢትዮጵያ ኒውስ፣ የኢትዮጵያ ዜና በሚል ጋዜጣውን ለ20 ዓመት ነው ያሳተመችው። በ1935 ኒው ታይምስን ኢትዮጵያ የሚለው ጋዜጣ መውጣት ሲጀምር ከኢትዮጵያ ጋር ቁርኝቱ መጣ ማለት ነው። በብዙ ፎቶግራፎች የታጀበ ነው። ፎቶግራፉ ደግሞ ምንድነው? ፋሽስት ኢጣሊያ አዲስ አበባና በልዩ ልዩ የኢትዮጵያ ከተሞች ላይ የፈጸመቻቸውን ግፎች የሚያሳይ ዋነኛው ሀሳቡ የጋዜጣው የአርበኞችን ትግል እና ለጣሊያን ፋሽስት መንግስት የኢትዮጵያ ሕዝብ ወረራውን አለመቀበሉ እና መታገሉ እና ጣሊያን ያንን አገሪቷን መግዛት እንዳልቻለና የኢትዮጵያ ህዝብ ተነስቶ እንደ እንደተቃወመ ለማሳየት ነበረ እና ይህንን በተለይ እንግሊዝ ሀገር ከጦርነቱ ከተጀመረ በኋላ የጣሊያን ፋሽስት ወረራ ለተወሰነ ጊዜ እንግሊዝ ሀገር ጦርነት አልገባችም ነበረ። የሁለተኛው ዓለም ጦርነት እንግዲህ እዚሁ ነው የተጀመረው። በኢትዮጵያ ነው የተጀመረው በዋናነት። የጋዜጣዋ የጀርባ አጥንት የነበረው ብዙ ሰው አያውቀውም። ይህንን ተግባሩን ብዙ ሰው አያውቀውም። ተመስገን ገብሬ የሚባል የመጀመሪያው የኢትዮጵያ አጭር ልቦለድ ደራሲ የሚባል በ1941 ዓ.ም ያረፈ እሱ በስደት ሱዳን ውስጥ ጋዳሬፍ እና ጋላባት የሚባሉ ከተሞች ውስጥ ይኖር ነበር። መረጃ ማስረጃ ከውስጥ አርበኞች ከዚሁ የሄደላቸው ለዓለም ሕዝብ የሚያሳውቁበት ጋዜጣ ሆነ ማለት ነው። እስከ 20 ዓመት በላይ የቆየ ጋዜጣ ነው እና በዛ ጊዜ እስከ 40 ሺህ ኮፒ የሚሸጥበት፣ ሌሎችንም አካባቢ ካርቢያንም፣ ሌሎችንም አሁን የራስታዎችን ንቅናቄ ምክንያት የሆነ ጋዜጣ ነው። በወቅቱ በነበሩ የፖለቲካ መሪዎች ዘንድ ጣሊያን ኢትዮጵያን መውረሯ ተቀባይነት አግኝቶ ስለነበር ከኢትዮጵያ ጎን የቆመ ሀገር አልነበረም። የእንግሊዝ የፖለቲካ መሪዎች ጣሊያን ኢትዮጵያን እንደ ቅኝ ግዛት አድርጋ መቀበሉን ይቀበሉ ነበረ። መጀመሪያ አጼ ኃይለስላሴ ወደ ጂኒቫ ሲሄዱ እና የሊግ ኦፍ ኔሽንስ የሚባለው የተባበሩት መንግስታት በፊት የነበረው ድርጅት ምንም ጣሊያንን አለመከልከላቸው በተለይ ይሄ ነዳጁን እንዳያገኙ መከልከል የሚቻለውን ነገር አለመደረጉ ይህን ሁሉ ትዘግብ ነበር ማለት ነው። የዛን ጊዜ እንግሊዝ መንግስት ባይቀበለውም ግርማዊ ቀዳማዊ አፄ ኃይለ ስላሴ ሊግ ኦፍ ኔሽንስ ጀኔቫ ላይ ንግግር ሲያደርጉ በእርግጥ እሷ ነበረች። ግን ሰው ናት፣ እሷ አንድ ሰው ናት። እንደ መንግስት ግን ከጎናቸው የቆመ ሰው ያልነበረም ብቻቸው ነበረ። መላው አፍሪካ መላው ጥቁር በባህርነት ስር መከራ የሚያይበት ነበረ። አንዲት ነፃ ፍሪ ኔሽን የምትባል ኢትዮጵያ ንጉሥ ብቻውን ቆመው ነበረ። ስለዚህ ያ ብቸኝነት አጋርነት ይፈልግ ነበር። አለም በአጋርነት ስለቆመ እዚህ ያንን አጋርነት አምጥታለች። ሲልቪያ ፓንክረስት የሚገባውን ትክክለኛ ፍርድ ለመጠየቅ ዛሬ በዚህ ቀርብ ያለው ሲልቪያና ባለቤቷ የሥርዓቱን አስከፊነትና ዘረኝነት ተረድተው አዲስ ዘመንና ኢትዮጵያ ዜና በሚል ጋዜጣ ተቃውሟቸውን ይገልጹ ነበር። በሚያሳትሙት ጋዜጣ ምክንያትም ከተለያዩ ግለሰቦች የዛቻና ማስፈራሪያ ሲልቪያ ላይ ይደርስባት ነበር። የፋሽስት ስርዓት ምን ያህል ጨካኝ እንደነበረ ቶሎ ተረዳው ነበረ። በዛ ላይ ደግሞ የአባቴም አባት ከፋሽዝም ስደተኛ ሆኖ እንግሊዝ ሀገር ነበር። እሱም አስከፊነቱን በደንብ ያውቅ ነበረ። እና ይሄ ከዛ ደግሞ የዘረኝነትም ነበረ በእንግሊዝ ሀገር እና አፍሪካ ብትወረር ምን አለበት የሚል አቋም ነበረ። እና መጀመሪያ ላይ ይህንን ስት ጋዜጣ ስታሳትም የእንግሊዝ የፖለቲካ መሪዎች ደስ አላላቸውም ነበረ። እንደውም ጋዜጣዋን ወደ ውጭ እንዳይላክ ከልክለው ነበረ። እና ይከታተሏት ነበረ የእንግሊዝ ደህንነት ሰዎች ያስቸግሯት ነበር ከሙሶሊኒም ራሱ የዛቻ ደብዳቤ ትገዳያለሽ የሚልም ሁሉ ደርሶባት ነበረ። አጼ ኃይለ ሥላሴ እንግሊዝ በነበሩበት ወቅት ከንጉሱ ጎን በመሆን በማማከርና በማስተባበር ንጉሱን ስታግዝ ቆየች። ከ1935-1940 ኢትዮ ጣሊያን ጦርነት ወቅት ሲልቪያ ፓንክረስት ያልተቋረጠ ትግል በማድረግ ከፍተኛ የተቃውሞ ጥረት አድርጋለች። መጀመሪያ ላይ አጼ ኃይለ ሥላሴ ጃንሆይ ወደ እንግሊዝ ሀገር ሲመጡ የዛን ጊዜ ገና እንግሊዝ ሀገር ጦርነት አልገባችም ነበረ እና ሙሉ እውቅና እንደ የመቀበሉን ነገር እና እንደ አገር መሪ በብቃት ፕሮቶኮሉ በሚጠብቀው አይነት አቀባበል አልነበረ። ምክንያቱም እንግሊዞች ራሳቸው የአፄ ኃይለ ሥላሴን የጣሊያንን ግዛት አለመቀበላቸው እና ከስልጣን መውረድ እንዳልተቀበሉ ይሄ ብዙ እንዲወራም አልፈለጉም ነበረ እና ሲልቪያ በጋዜጣዋ አፄ ሀይለስላሴን ትግሎች እና በመገናኘትም ባዝ ከተማ ነበሩ ያሉት እንደ አማካሪም ለመሆን እንደ ጠበቃ በመሆን በመሆንና በየጊዜው ምክር በመስጠት እዛ በነበሩት በስደት የነበሩ ኢትዮጵያውያን በመታዋወቅ። የቻለችውን ያህል ለፍታለች። በእግረ መንገድ ደግሞ ስለ ኢትዮጵያ ማወቅ ጀመረች። ምክንያቱም ከነሱ ስለ ባህሉ፣ ስለ ታሪኩ፣ ስለ ስነ ጥበቡ ብዙ ነገር መማር ጀመረች እና ከዛ ጀምሮ ነው ማጥናትም የጀመረችው። በሀገር ውስጥ ጦርነቱ ተፋፍሞ አርበኞችም በአራቱም አቅጣጫ ከፍተኛ ትግል እያደረጉ ድል እየተቀዳጁ ጣሊያንን ሙሉ በሙሉ ከኢትዮጵያ ምድር በማስወጣት ኢትዮጵያ ነጻነቷን አረጋገጠች። ከዛም እሳቸው ጁ ንጉሱ ከባዝ ውስጥ ነበሩ። ለንደን ከዛ ወጥተው በሱዳን በኦሜድላ አድርገው በደብረ ማርቆስ አድርገው እየተዋጉ ድል እያደረጉ በጣም ያልታሰበው ደግሞ በደቡብ በኬንያ በኩል ያሉት አርበኞች እየገፉ የመጡበት ጊዜ ነው። ጀነራል ካኒንጋምም የእንግሊዝ ጀነራል በዛ በኩል አለ። ከነሱ ቀድመው ደግሞ እዚህ ቡልጋ ውስጥ ያሉ አርበኞች ቀድሞ አዲስ አበባን ተቆጣጠሩ መጋቢት ሃያ ስምንት 1933። ስለዚህ ከዛ ጃንሆይም በኋላ ሚያዚያ 27 1933 ያው እየተዋጉ በድል ሀገራቸው አዲስ አበባ ገብተው ሰንደቅ ዓላማቸውን ሰቅለው የኢትዮጵያ መንግስት ዙፋን የተሰደደው ዙፋን እንደገና መምጣቱን አብስረው የእንግሊዝን መንግስት አመስግነው ከጎናቸው መቆሙን እና ያም ድል አጋርነት እንደነበረው ተናገረው። ያንን ግን ስናስብ ወደኋላ ማን ነው ይሄንን ያደረገው? ሲልቪያ ፓንክረስት። ናሲ ጀርመን፣ የፋሽስት ጣሊያን ና ጃፓንን ሲቃወሙ እንግሊዝ፣ ፈረንሳይ ና ሌሎቹም ከአፍሪካ እና ከአፍሪካ ወታደሮች ከህንድ ወታደሮች እንደዚሁም ከአርበኞቹ ጋር በመተባበር የመጀመሪያው ድል ጣሊያን የተሸነፈችው በኢትዮጵያ ነው። ሌላው አገር ገና ጦርነቱ ሳይጦፍ ማለት ነው እና ትንሽ ተስፋ ጭላንጭል የሰጠው በኢትዮጵያ የተደረገው ድል ነበረ። ሲልቪያ ፓንክረስት በንጉሱ ኃይለስላሴ ጋባዥነት ለመጀመሪያ ጊዜ ወደ ኢትዮጵያ ምድር መጣች። ሲልቪያ ፓንክረስት እንግዲህ መንግስት ከተቀየረ በኋላ የኢትዮጵያ መንግስት መቶ ዙፋኑ ከተመለሰ በኋላ ወደ ኢትዮጵያ መታ ነበር መጀመሪያ። እና ስትመጣ የተደረገላት አቀባበል የአንድ ንጉስ አቀባበል ነው የተደረገላት። አርበኞች በመላው አርበኛ ወጥቶ ነው የተቀበላት። የአርበኝነት ግርማ ቀዳማዊ ኃይለ ሥላሴ ወጥቶ ነው የተቀበላት። እዚህ ትልቅ የኢትዮጵያ አርበኛ ነበረች የመጣችሁ ማለት ነው። ከዛ የተወሰነ ጊዜ ቆየች። ተመልሳ ሄደች ሀገሯ እንግሊዝ። ከዚያ እንግሊዝን ሙሉ በሙሉ ለቃ ወደ ኢትዮጵያ መጣች። የዓለም ጋዜጦች ሲልቪያ ፓንክረስት እንግሊዝን ለቃ ሄደች ተብሎ በጣም ይጻፍ ነበር በወቅቱ። ምክንያቱም በዓለም ላይ የታወቀች አክቲቪስት ነበረች እና ያቺ ሴት ወደ ጥቁር ዓለም ወደ አፍሪካ ኢትዮጵያ መምጣቷ ራሱ ዜና። ለቃ ሀገሯ ለቃ መምጣቷ ትልቅ ዜና። ወደ ኢትዮጵያ ጠቅልላ ከመጣች በኋላ ኢትዮጵያን ተዘዋውራ በመጎብኘት በኢትዮጵያ የልማት ስራዎች እንዲስፋፉ ኢትዮጵያን ኦብዘርቨር የተሰኘ ጋዜጣን ማሳተም ጀመረች። ልጇ ሪቻርድ ፓንክረስትም የእሷን ፈለግ ተከትሎ ጋዜጣውን ሲያሳትም ቆያል። ኒው ታይምስ ንድ ኢትዮጵያ ኒውስ ጋዜጣዋን ከቆመ በኋላ ኢትዮጵያ ኦብዘርቨር የሚባል ሌላ እንደ ታይም መጽሔት አይነት በየወሩ እስከ 200 ገጽ የሚጻፍ በኢትዮጵያ እድገት ላይ በኢትዮጵያ ሀብት ላይ ምን እንዳላት ለዓለም የሚያስተዋውቅ ኢንቨስት እንዲደረግባት አገሪቷ በዓለም አቀፍ ደረጃ ከፍ ብላ እንድትታይ የሚያደርግ ትልቅ መጽሔት የዛ ዋና አዘጋጅ እና ልጇም ሪቻርድ ፓንክረስት አዘጋጅ ሆኖ ከእሷ ጋር ነው እየሰራ ነበር። ሲልቪያ እንግዲህ በሁሉም በኩል የተሳለች ሴት ናት ማለት በአርት በኪነ ጥበባት በጣም ገጣሚ ናት፣ ደራሲ ጸሐፊ ናት። በጋዜጠኝነቱ ደግሞ እንደዚህ ታዋቂ ነው። በሰብአዊ መብት ተሟጋችነቷ እንደዚህ በዓለም ላይ ታዋቂ ናት። በሊደርሺፕ በሀገር አመራር በምናምንም እንደዚሁ ከንጉስ ጋር የምትሰራ ናት። እና በሁሉም በኩል እግዚአብሔር ለኢትዮጵያ የሰጣት ነበረች በወቅቱ። እና አሁን ና አፈወርቅ ተክሌ ታላቁ ሰዓሊ የዛን ጊዜ ተማሪ በነበሩበት ሰዓት አይታ የስዕል ችሎታቸውን አይታ በልጅነታቸው የበለጠ ትምህርት እንዲማሩ ወደ እንግሊዝ እንዲሄዱ ብዙ ያመቻችችላቸው እንዲያውቁ ያደረገች ከዚያም ድጋፍ እስከ መጨረሻው ስታደርግ የነበረች ነው። በወቅቱ የነበሩ መንግስቱ ለማይመሳሰሉ ታላላቅ ባለቅኔዎች ወደ እንግሊዝ ሀገር እንዲሄዱ እንዲማሩ ያደረገች ናት። ኢትዮጵያውያን በብዛት ወደ ኦክስፎርድ እና ሌሎች የእንግሊዝ ውስጥ ካኒንጋሞስ ምኖች የሄዱ እንዲማሩ ያደረገች ናት። እና ትምህርት ላይ ወደኋላ ተቀረው በትምህርት ነው ስለተባለ ትምህርት ላይ ርብርብ ያደረገች ናት። ብዙ የኢትዮጵያ ቅርሶች ብራናዎች በመቅደላም ጊዜ የተወሰዱ የተዘረፉ ብሪቲሽ ላይብራሪ ውስጥ አሉ። እሱሱን ማጥናት ጀመረች እና ታሪኩንም ጭምር ማለት በአንድ ጎን ጋዜጠኛና እንደ ጠበቃ ሆና ለኢትዮጵያ መከራከር ትሞክር ነበር። በሌላ ጎን ደግሞ በጣም ፍቅሩ እያደረባት ሲሄድ ይህን ሀገርማ ይበልጥ ማወቅ አለብኝ ብላ ማጥናት መጽሐፍ እና ጋዜጣው ራሱ በየጊዜው የምታነበውን ነገር የምታገኘው ከብራናዎቹ ከታሪኩን እዛ ላይ ታሳትም ነበር ማለት ነው። የሀረርን፣ አክሱምን፣ ላሊበላን፣ ጎንደርን፣ ሌሎችንም ካየች በኋላ ትልቅ ከ700 ገጽ በላይ የሆነ አርበሰፊ የሆነ መጽሐፍ አሳተመች። ኢትዮጵያ የካልቸራል ሂስትሪ የሚል ኢትዮጵያ የባህል ታሪክ ታሪኳን ነው እያንዳንዱ የኢትዮጵያን ታሪክ የጻፈችበት። የብዙ ታሪክ ጸሐፊያን መነሻ ያ መጽሐፍ ነው። ስለኢትዮጵያ ከ1956 ጀምሮ እስከ 60 አጭር ጊዜ ነው ኢትዮጵያ ውስጥ የቆየችው፣ አንፎርቹነትሊ አራት ዓመት። በዛም ጊዜ ኢትዮጵያን ኦብዘርቨር የሚለውን መጽሔት ይወጣ ነበረ። ሴቶችን በማስተማር አርት ላይ በተለይ ብዙ ብዙ ጽሁፍ ነበረ። ሪቻርድ ፓንክረስት የፕሮፌሰር ሪቻርድ ፓንክረስት ተከትሎ እናቱን መጽሐፍ የጀመርበት እና ብዙ ኢትዮጵያን ኦብዘርቨር አሁን ስናሰባስበው ብዙ ቁም ነገሮች ወደ አስር ዓመት ገደማ ነው የቆየው። ብዙ ስራዎች አለበት። ስለ አርትም ስለ ሀገሪቷም ሁኔታዎች በየቦታው ያደረጉትን ጉብኝቶች በሙሉ የጻፉበት ስለሆነ እንደ መረጃ ማስረጃ የታሪክ ማጣቀሻ ሆኖ ያገለግላል። እዛን ጊዜ የአፄ ኃይለሥላሴ ልጅ ልልት ፀሐይ በወሊድ ስትሞት የልልት ፀሐይ ሐኪም ቤት ለማቋቋም ብር እንትን ማሰባሰብ እና ያንን ሐኪም ቤት እንዲህ ለማቋቋም ብዙ የበኩሏን ጥራለች። ሲልቪያ በወደደቻትና በመረጠቻት ሀገር ለእድገቷና ነፃነቷ በታገለችላት ምድር ስራዋንና ውለታዋን በጉልህ በታሪክ መዝገብ ላይ አስመዝግባ ከዚህ ዓለም በሞት ተለየች። ስርዓተ ቀብሯም በቅድስት ስላሴ ቤተ ክርስቲያን ተፈጸመ። በወቅቱ ገና አልተጸነስኩም፣ አልተወለድኩኝም። እና አባቴም ስለ ራሱ ወይ ስለ ቤተሰብ ብዙም የሚያወራ ሰው አልነበረም። በጽሁፍ ነው ብዙ የከሱ የሰማሁት። እና እስከ መጨረሻው እስከ መጨረሻው እስካረፈችበት ቀን ድረስ ትሰራ ነበረ። እዛው የምትሰራበት አካባቢ የልብ ድካም ተሰማት እና በአጭር ጊዜ ውስጥ ነው ያረፈችው። እና እስከ መጨረሻው ድረስ እየሰራች ነበረ። እና ይሄ የነበራት የስራ ፍቅር፣ ማታ አምሽታ የመስራት በጠዋት ተነስታ መስራት፣ አባቴም እንደዛው አይነት ጠባይ ነበረው። በቃ በደማቸው እንደዛ አይነት የመስራትና የማወቅ ፍላጎትና ጥረት፣ እንደዛ አይነት ሰው ነበረች። እና በጣም በደማቅ አከባበር ነው። ያው የኢትዮጵያ ሕዝብ ውለታ አክባሪ ነው እና እሷ ያደረገችውን በማስታወስ በክብር ነው የተቀበረችው ከ64 ዓመት በፊት ማለት ነው። እና እዛውም አባቴም እሷው ጋ ነው የተቀበረው ከ8 ዓመት በፊት ጣሊያኖች ኢትዮጵያን ለቀው እስኪወጡ ከዛም ወደ ኢትዮጵያ በመምጣት ለ20 ዓመታት ያህል ከኢትዮጵያ ጎን በመሆን ላበረከተችው አስተዋጽኦ ውለታዋ እንዳይዘነጋ ማስታወሻ ቢቀመጥላት።